አሰላሙ አሌይኩም ወረሕመቱላሂ ወበረካቱ። ወንድሞች እህቶች፣ ሁላችሁም በአለም ላይ ያላችሁ እንግዲህ ያው መካነ ሰላም ላይ የተፈጠረውን ነገር ሁላችሁም ታውቃላችሁ። አሁን ይህም ቪዲዮ ለመስራት ያሰብኩት ከመካነ ሰላም አንድ ነገር ተደውሎ ተነግሮኝ ነው። ያን ምንድን ነው አግተው ይዘውት የሄዱት ወንድም ነበረ። ፋኖቹ መስጅዱን በከበቡ ወቅትና ሰዎችን በገደሉበት ወቅት አምስት ሰዓት ከሌሊቱ አምስት ሰዓት አካባቢ ከሟች ቤተሰብ ውስጥ ሬሳ አነሳለሁ ብሎ የሄደውን ሰው መሐመድ የሚባል ግለሰብ ይዘውት ሂደዋል እስካሁን ድረስ አልመለሱም። አሁን ያው አባይ በረሃ ላይ አግተውት እንደያዙት ነው ያለው። እና ቤተሰብ ልጃቸውን እንዲመልስላቸው ሲጠይቅ አንድ ሚሊዮን ብር ካላመጣችሁ አንለቀውም የሚል ጥያቄ ጠይቀዋል። እና ኢንሻላህ ሌሎችን ቪዲዮዎች አካውንት ያለበት ምናምን መለቀቁ አይቀርም፣ ግን ይሄን መረጃ ላድርሳችሁ ብዬ ነው ራሳችሁን አዘጋጁ ማለት ነው። ወንድማችንን ለማስለቀቅ ማለት ነው። ኢንሻላ በመጡበት ደግሞ የምንመልስበት ጊዜ ግን ቅርብ ነው። ኢንሻላ ዝም ብለን የምንተወው አይደለንም። ከአሁን በኋላ እንደ በግ እያወጡ የሚያርዱብን ጊዜ ማብቃት አለበት። በመጡበት መመለስ ግድ ይለናል። ኢንሻላ ደግሞ ኢንሻላ በሂደት የምንሰራበት ይሆናል ማለት ነው። ሰላም ዓለይኩም ራማቱላ በረካቱ ሰላሙ አሌኩም አላምስላ በረካተ ሁላችንም ሰላም ብያለሁ። ሰላማችሁ። በጣም እኮ ይገርማል። የአማራ ሕዝብ ተገፋ፣ ተበደለ፣ ተጨኮነ። ነፃነት እናወጣለን ብሎ የታጠቀው ኃይል ሙስሊሚን ማጥፋት ሆነ ስራው ማለት ነው። በጣም ያሳዝናል። ኢትዮጵያ ሙስሊሚን ክርስቲያኑ ተዋሉ ተከባብሮ የሚኖርባት ሀገር ነች። ስለዚህ በእምነት ገብተው ህዝቡን እርስ በርሱ ለማበጣበጥ ነው ሲጀመር የተነሱት ማለት ነው። እንኳን አይደለም የአማራን ህዝብ ነጻነት ሊዋጡ ቀርቶ አይደለም የአማራን ህዝብ ትልቅ ችግር ውስጥ እያስገቡ ያሉ ሰዎች ናቸው ማለት ነው። እነዚህ ሰዎች ዛሬ እስገዳፊ ያላችሁ ሳናቀ ከሁላችንን ገድፈን አናለ እንዴ? ለአማራ ነጻነት የአማራ ህዝብ ተጨቆነ፣ የአማራ ህዝብ ተገደለ፣ የአማራ ህዝብ ታረደ ሲባል ሁላችንም ገድፈናል። ዛሬስ ሲገባን ሁሉም ይቀራል። ምክንያቱም በእምነታችን ሲመጣ እምነታችን ቀይ መስመር ነው። ቤተ ክርስቲያን ተሰልማ ያልፋሉ፣ መስጊድ ውስጥ ያሉ ሙዋዘኖችን ይገላሉ። አያችሁ አይደለ? ለአማራ ትግል ሳይሆን የቆሙት ህዝብን ነጻ ለማውጣት ነው የቆም ነው እያሉ እጽዋት ማታ የሚጮሁት ውሸት ነው። ሙስሊምን ለማጥፋት